ሰላም ጠና ስጥልን፣ እንደምንውላችኋል ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ የካቲት 26 ቀን 2017 ዓ ም የሀገር ውስጥና የባህር ማዶ ዜናዎች ከይሳር ጀምሮ ወደ እናንተ የሚያደርስ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግ ነው ዜናችን አልፈናልም በተደመሰሰ በታጠፈና በማይታይ የተሽከርካሪ መለያ ሰሌዳ ቁጥር ሲገለገሉ የተገኙ ከ1000 በላይ አሽከርካሪዎች ቀጥቻለሁ ሲል የአዲስ አበባ ፖሊስ ገለጸም። ቁጥራቸው ቀላል የማይባል አሽከርካሪዎች የተቀባ፣ የታጠፈ፣ የተፋፋቀ፣ የተቆራረጠና በአጠቃላይ ለእይታ ግልጽ ያልሆነ ሰሌዳን በመጠቀም ደንብ ሲተላለፉ ቆይተዋል ሲል ፖሊስ አሳውቋል። አንዳንዶቹ እንደውም ወንጀል ሲፈጽሙ ተገኝተው ምርመራም እየጣራባቸው እንደሚገኝም ኮሚሽኑ አሳውቋል። ከየካቲት 16 ቀን እስከ የካቲት 28 ቀን 2017 ዓ.ም በደረገ ቁጥጥርም 1587 ተሽከርካሪዎች ለእይታ ግልጽ ያልሆነ ሰሌዳን ለጥፈው ተገኝተዋልም፣ ተብሏል። የተፋፋቀ የደበዘዘ የታጠፈና የማይታይ የተሽከርካሪ መለያ ሰሌዳ ቁጥር መጠቀም፣ ከሰሌዳ መብራት ውጪ ሌሎች አይነቶችን አብረቅራቂ መብራቶችን መጠቀም፣ ሰሌዳውን በማይታይ ቦታ መለጠፍና ሆም ብለው ሰሌዳን አፍጥፍቶ መንቀሳቀስ በቁጥጥሩ ወቅት የተገኙ ጥፋቶች ናቸውም ሲል ፖሊስ አስረድቷል። በጥፋት ውስጥ ከተገኙ ውስጥም ኮድ 1 ወይም ታክሲ 216፣ ኮድ 2 ወይም የቤት መኪና 320፣ ኮድ 3 የሆኑ 1037 እና ሌሎች ተሽከርካሪዎች 14 መሆናቸውን በአዲስ አበባ ፖሊስ የትራፊክ ቁጥጥር መምሪያ ጠቅሷል። ቁጥጥር ካደረገባቸው መካከልም አብዛኛዎቹ የፊት ወይም የኋላ ሰሌዳ ሳይኖራቸው የተገኙ ናቸውም ተብሏል። ቀሪዎቹ 638ቱ ደግሞ የተቆረጠ ወይም ለእይታ ግልጽ ያልሆነ ሰሌዳ ሲጠቀሙ የተገኙና ሰሌዳውን በማይታይ ቦታ ያሰሩ የተፈተሹ እና የተለያየ ቀለም የተቀቡ ሰሌዳዎች መሆናቸውን ተረጋግጧል። በቸልተኝነት ውሃማ ስፍራዎች ላይ ብክለት የሚያስከትሉ ግለሰቦች እስከ አንድ ሚሊዮን ብር ድረስ እንደሚቀጡ ተገለጸ። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን በወንዝና ወንዝ ዳርቻዎች ላይ የሚደርሱ ብክለቶችን ለመከላከል በቸልተኝነት ደንቡን ተላልፎ በሚገኝ አካል ላይ ዝቅተኛ የገንዘብ ቅጣት 2000 ብር ሲሆን፣ ከፍተኛ እስከ አንድ ሚሊዮን ብር ድረስ የሚያስቀጣ መሆኑን በባለስልጣኑ የኮሚኒኬሽን ዳይሬክተር አቶ የምስራች ክርማ ለምስራት ሬዲዮ ተናግረዋል። በባህሪው አደገኛ የሆነ ደረቅና ፈሳሽ ቆሻሻ በወንዝ ዳርቻ ያስወገደ ድርጅትም አንድ ሚሊዮን ብር፣ ደረቅና ፈሳሽ ቆሻሻ ወንዝ ላይ የጣለ ግለሰብ ደግሞ አምስት መቶ ሺህ ብር፣ ፍቃድ የወሰዱም ሆነ ሳይወስዱ ፈሳሽን ቀጥታ በወንዞች ዳርቻ ሲያስወግዱ ቢገኙም አንድ መቶ ሺህ ብር፣ በወንዝ ዳርቻና አካባቢ መጸዳዳት ሁለት ሺህ ብር፣ የፈሳሽ ማጣሪያ ሳይኖር በወንዝ ዳርቻና አካባቢ ተሽከርካሪዎች ማጠብ አራት መቶ ሺህ ብር፣ እንደዚሁም እንስሳትን ማሰማራት፣ ማስገባት ከተፈቀደው ውጭ ተሽከርካ ማሽከርከር 30 ሺህ ብር እንደሚያስቀጣም ባለስልጣን መስሪያ ቤቱ አሳውቋል። ለመዝናኛ ለመናፈሻና ለፓርክ ከተፈቀደ ውጭ ግንባታ መገንባት 200 ብር እንደሚያስቀጣም የምስራች ተናግረዋል። ቆሻሻ መልቀቅ 300 ሺ ብር፣ ኬሚካል ነክ ቆሻሻዎቹን የማከሚያ ዘዴ ሳይጠቀሙ የለቀቀ ግለሰብ ወይም ድርጅት ካለም 50 ሺ ብር እንደሚቀጣም ኮሚኒኬሽን ኃላፊዋ ተናግረዋል። እንደዚሁም ዘይት፣ ጨዋማ ፈሳሽ፣ የሞተር ዘይት፣ ነዳጅ፣ ሳሙና ነክ ነገሮችን በወንዝ ዳርቻ ያስወገደ 400 ሺ ብር፣ ማንኛውም ያልተጣራ ቆሻሻ ወደ ወንዝ መልቀቅ ለግለሰብ 150 ሺ ብር ሲሆን ድርጅት ከሆነ ደግሞ 300 ሺ ብር እንደሆነም ባለስልጣን መስሪያ ቤቱ አሳውቋል። የኢትዮጵያ ንግድ ባንክ በተለያዩ የብድር አይነቶች ላይ የወለድ ጭማሪ አድርጓል። ባንኩ ለወለድ ንግድ የሚውለው ብድርም የተመነው የ8.5 የወለድ መጠን ለአጭር ጊዜ ብድር ወደ 12 በመቶ አሳድጎታል። የመከላከያ ጊዜ የብድር ወለድ ደግሞ ከ10 በመቶ ወደ 13 በመቶ ያሻቀበም ሲሆን የረጅም ጊዜ ብድር ከ11.5 ወደ 14 ሶስት ከፍ እንዲል አድርጓልም ተብሏል። ባንኩ በአንጻሩ የማዳበሪያ መግዣ ብድርን ጨምሮ ለግብርና ለሚሰጡ የመካከለኛ ጊዜ ብድሮች የተመነውን ወለድ ከ15.5 በመቶ ወደ 15.5 በመቶ እንደዚሁም ለረጅም ጊዜ ብድር ከ16.5 ወደ 15.5 በመቶ እንዲቀንስ ማድረጉም ታውቋል። የኢትዮጵያ ሰብአዊ መብቶች ጉባኤ የሲቪል ማህበረሰብ ድርጅቶች ባለስልጣን የጣለበት እገዳ በመነሳቱ መደሰቱን ትናንት ምሽት ባወጣው መግለጫ አሳውቋል። ከባለስልጣኑ ከፍተኛ ኃላፊዎች ጋር በእገዳው ዙሪያ ሲነጋገር እንደቆየ የጠቀሰው ኢሰመጉም ባለስልጣን መስሪያ ቤቱ ባለሙያዎቹን ሁለት ጊዜ ልኮ የክትትል የግምገማና ምርመራ ስራ እንዳከናወነ ማሳውቋል። የኢትዮጵያ ሲቪል ማህበራት ድርጅቶች ምክር ቤትም ኢሰመጉና የባለሥልጣን መስሪያ ቤቱን በማነጋገር ጉዳዩን ልባት እንዲያገኝ ጥረት ማድረጉን የድርጅቱ መግለጫ ያትታል። በጋምቤላ ክልል በኮሌራ በሽታ ህይወታቸው ያለፉ ሰዎች ቁጥር ወደ 30 ማሻቀቡን ከክልሉ ጤና ቢሮ መስማቱን ዶቼቬሌ አስነብቧል። በሽታው በኑዌር ዞን ከሶስት ሳምንት በፊት ከተከሰተ ወዲም በክልሉ ከአንድ ሺ በላይ ሰዎች በበሽታው እንደተያዙ የጤና ኃላፊዎች መናገራቸውን ዘገባው ጠቅሷል። በዞኑ በዋንቶዋ ወረዳ 800 ሰዎች በበሽታው መታመማቸውና ሀያ ያህሉ ህይወታቸው ማለፉም ተገልጿል። የቀድሞ ሐዋሳ ከንቲባ የነበሩት ጸጋዬ ቱኬ እና አራት ሰዎች ላይ ከፍተኛ ፍርድ ቤት የጥፋተኝነት ውሳኔ ተላለፈ። የሲዳማ ክልል አቃቤ ሕግ በተከሳሾቹ ላይ ያቀረበው በስልጣን ያላግባብ መገልገል የመንግስትን ስራ በማያመች ሁኔታ መምራት እና የማይገባ ጥቅም በማግኘት ወንጀል ተከሰው ሐዋሳ ከተማ ፍርድ ቤት ሲከራከሩ ቆይተው በዛሬው እለት የጥፋተኝነት ውሳኔም አስተላልፏል። ፍርድ ቤቱ በጸጋ የቱኬ ላይ በቀረበው የመንግስት ስልጣን አላግባብ በመገልገል በአጠቃላይ 95 ሚሊዮን ብር በላይ እንዲባክን አድርጓል በሚልም በክልሉ ኦዲት መስሪያ ቤት ግኝት መነሻ የቀረበውን ክስ በኦዲት እና በሰው ማስረጃ በመረጋገጡ ጥፋተኛም ተብለዋል። በተጨማሪም ያልተገባ ጥቅም የማግኘት ወንጀል ክስ ቀርቦባቸው ጥፋተኛ ተብሏል። በአንድ ክስም ወደ 488 ሺ ብር የተገዙ የቤት ቁሳቁስ በሚመለከትም የቀረበ ክስም ነጻ መባላቸውም ታውቋል። በተመሳሳይ ሁኔታ ታሪኩ ታመነ የቀድሞ የኮንስትራክሽን መምሪያ ኃላፊ እና ሌሎች ግለሰቦች የመንግስትን ስራ በማያመች መንገድ በመምራትና በሌሎች ክሶች ጥፋተኛም ተብለዋል። በተጨማሪም ተሰማ ደንዱሼ ከማህበራት 120 ሺ በመሰብሰብ ወንጀል ጥፋተኛም ተብለዋል። የሲዳማ ክልል ፍትህ ቢሮ በክልል የህግ የበላይነት እንዲሰፍን የመንግስትና የህዝብ ሀብት ተጠያቂነት ግልጽነት ባለው አሰራር ብቻ እንዲመራ ባህል የማድረግ ስራ መንግስት በልዩ ሁኔታ የሚሰራም ሲሆን ፍትህ ቢሮ በከፍተኛ ኃላፊነት ተግባራዊ እያደረገ ይገኛል ሲልም ያወጣው መግለጫም ያሳውቃል። አድማጮች የኢትዮጵያ ድምፅን እያደመጣችሁ ትገኛላችሁ። ከውጭ መገናኛ ብዙሃን ወደ ተሰሙ ጉዳዮች ደግሞ እንውሰዳችሁ። በሶማሊያ የአሜሪካ ኤምባሲ ሞቃዲሾ ውስጥ በበርካታ አካባቢዎች የሽብር ጥቃቶች እንደታቀዱ የሚያሳዩ የታመኑ መረጃዎች እንደደረሱት የሚገልጽ ማስጠንቀቂያ ትናንት አውጥቷል። የሽብር ጥቃት እንደሚፈጸምባቸው ከሚጠበቁ ቦታዎች አንዱ የሞቃዲሾ ዓለም አቀፍ አውሮፕላን ማረፊያ እንደሆነም ኤምባሲው ጠቅሷል። ይህንኑ ማሳሰቢያ ተከትሎም በሀገሪቱ የሚገኙ የአሜሪካ ዲፕሎማቶችም ከቦታ ቦታ እንዳይንቀሳቀሱም ታዟል። ጠቅላይ ሚኒስትር አቢይ ባለፈው ሳምንት ለይፋዊ ጉብኝት ሞቃዲሾ በደረሱበት ወቅትም ወደ ማረፊያው ሮኬቶች እንደተወነጨፉም ይታወሳል። የአሜሪካ ውጭ ጉዳይ ሚኒስትር የየመን ሀውቲ ኃይሎች ትናንት የውጭ አሸባሪ ድርጅት በማለትም ፈርጇቸዋል። ሚኒስቴሩ የሀውቲዎችን ድርጊት በአሜሪካውያን ሲቪሎችና በመካከለኛው ምስራቅ በሚገኙ ሰራተኞችና የአሜሪካ አጋሮች እንደዚሁም በዓለም የባህር ንግድ ላይ የደህንነት ስጋት እንደደቀንም ገልጧል። ውጭ ጉዳይ ሚኒስትር ማርኮ ሩቢዮ አሜሪካ ከሀውቲዎች ጋር ግንኙነት የሚያደርጉ ማናቸውም አገራት እንደማትታገስም አስጠንቅቀዋል። ሆኖም ፈረጃው የአገሪቱን የጸጥታ ሁኔታ ይበልጥ ያባብሰዋል ተብሎም ተሰክቷል። የሀውቲ ኃይሎች ለሶማሊያው አልሸባብ ዘመናዊ ጦር መሳሪያዎችን እንደሚያቀ እንዲቀበሉም የተለያዩ መረጃዎች እየወጡም ይገኛሉ። ውድ የኢትዮጵያ ድምፅ ተከታታዮች ለካቲት 26 ቀን 2017 ዓ ም ያዘጋጅናቸውን ዜናዎቻችን መኝን ይመስላሉ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን።